ሰላም ጤና ይስጥልኝ። እንደምን አላችሁልኝ? በያላችሁበት ሰላማችሁ ብዝህ ትፍክት ይበልልኝ እያልኩኝ ወደ ያስኩላችሁ አጠር ያለ ሀሳብ እገባለሁኝ። ወደዛ ከመግባት በፊት ግን አንድ ትዝብቴን ላካፍላችሁ እወዳለሁኝ። እናንተም ይህን ቪዲዮ ላይክ ማድረጋችሁን፣ እንደዛም ደግሞ ቤተሰቦች ያሉናችሁ ሰዎች ሰብስክራይብ ማድረጋችሁን እንዳትዘነጉ እያልኩኝ አብራችሁኝ እንድትቆዩ እጠይቃለሁኝ። ትዝብት ላካፍላችሁ ያልኩት በእርግጥ የኔ ትዝብት ብቻ አይደለም፣ የአብዛኞቻችን ትዝብት ነው የሚሆነው። አሁን ላይ ከሆነ ጊዜ ወዲህ እየተለመደ በጣም እየተስፋፋ ምናልባትም ሁኔታዎች ይሁኑ፣ ጊዜ ይሁን፣ ወቅቱ ይሁን ያንን ነገር በጣም እንድናስተውል እና እንድናይ የሚያደርገን አንድ ትዝብት አለ። እርግጥ ነው ትዝብትን መታዘብ ቀላል ነው። ማንም ሰው ተነስቶ ብዙ ነገሮችን መታዘብ ይችላል። ግን ቢሆንም ደግሞ አንዳንድ ትዝብቶች ወደዛ ነገር እንዳጋጣሚ ወደዛ ነገር የሚገቡ መልካም ነገር መስሏቸው ጥሩ ነገር መስሏቸው ወደዛ ነገር ሊገቡ የተንደረደሩ ካሉ ራሱ ራሳቸውን እንዲያዩበት ያደርጋል። እዛም ውስጥ ያሉት ሰዎች ራሳቸውን እንዲያዩበት ያደርጋል እና ከዛም አንጻር እንደ አንድ አላፊነት የሚሰማንን ነገሮች ማካፈል ራሱን የቻለ ነገር ነው ብዬ ስለማምን ነው ይሄንን ነገር የማደርገው ማለት ነው። እና ያም ትዝብቴ ምንድን ነው? አሁን ላይ የሆኑ ሰዎች የሆኑ የሆኑ ሰዎች በጎ ነገር ሲያደርጉ መልካም ነገር ሲያደርጉ ሰዎችን ሲረዱ ሲያግዙ ሰው ሁሉ እንዲያቅላቸው ይፈልጋሉ እና ይሄ ሰው ሁሉ እንዲያቅላቸው የመፈለጋቸው አባዜ በሽታ ደግሞ ቀላል በሚባል ደረጃ አይደለም። አብዛኞቻችን ስናይ እስክንሳቀቅ እስኪ ያስጠላን ደረጃ ተደርሷል የሆነ በአ ተደርሷል የሆነ በዓላት የሆኑ ሁኔታዎች ሲመጡ ያንን ነገር ከሰጡት ካደረጉት በላይ እንዲጮው እንዲስተጋባ ማድረግ እርግጥ ነው የስጦታ ትንሽ የለውም ምንድን ነው የሚባለው የስጦታ ፈረስ ጥርሱ አይታይም እንደሚባለው የመልካም ነገር የበጎ ነገር ትንሽ የለውም መልካም ንግግር እንኳን ፈገግታ እንኳን ራሱን የቻለ አንድ መልካም በጎ ስራ ነው ብዬ ነው የማምነው ለሰዎች የምናደርጋቸው ማለት ነው እንኳንና ይሄ በድርጊት የሚደረጉ ነገሮች ቢሆንም ግን የምንሰራው ስራ የምናደርገው በጎ ነገር መልካም ነገር ጥሩ ሆኖ ሳለ እነዛን ሰዎች በየሚዲያው ማሰጣት ከካሜራ ጀርባ መስጠት የማይፈልጉ ሰዎች አሉ። ከፊት ለፊታቸው ላይ ካሜራ ተደቅኖ ለሰዎቹ ወቁልኝ እያልን እያስጮህን እያሳየን ካልሆነ በስተቀር ያንን ነገር ማድረግ የማንፈልጋለን እና በዛ ውስጥ በዛ እርዳታ በዛ አገዛ ውስጥ የራሳችንን ስም ለመገንባት የራሳችንን ዝና ለማትረፍ በነዚ መስኪን ሰዎች ያንን ነገር መስራት እላፊ የራሳችንን ከፍ ለማድረግ የምንጥርባቸው ሆነ እናገኛለን። እና በመልካም ስራ፣ ጥሩ ስራ፣ በጎ ስራ ሲጀመር ለራስ የሚደረግ ነው። ውስጣችን ስጡ ስጡ የሚለን ሲሆን፣ ጥሩዎች ስንሆን ልባችን ቀና ሲሆን ለኛ ለህሊናችን ለነፍሳችን ለሰላማችን የምናደርገው ስራ እንጂ ሌሎችን የምንገበያይበት ስራ አይደለም። ግን ከተራው ሰው ከምንለው ከተራው ግለሰብ ከምንለው እስከ ባለስልጣናቶቻችን ከፍ እስካሉ ደረጃ እስካሉ ሰዎች በዓል መቶ የሆነ ነገር መቶ አምስት ኪሎ ማስር ኪሎ የሚሆንች ነገር ይዘው ሄደው በካሜራ በየሚዲያው ሳያስጮ ሳያሳዩ ያንን ነገር አያደርጉም። እርግጥ ነው ባለስልጣናቶች ስማቸውን ለመገንባት ለሚያደርጉት ነገር ይጠቅመናል ብለው ነው። እንደ ግለሰብ ግን ምን ሆነን ነው ስንል፣ የሆነ ህመም የሆነ በሽታ ነው ሊሆንብን የሚችለው። ያንን እንደዛ መሆናችን ማለት ነው። እና እነዚህ ሰዎች ዛሬ ምን መጻውታቸው ዛሬ ምን ረዳቸው ዛሬ ምናግዛቸው ምን ደግፋቸው ሰዎች ነገ ከነገ ወዲያ የእነሱ ህይወት የማይቀየርበት ሁኔታ የለም እና በዛ ደረጃ የሰው ፊት ማስገረፍ በዛ ደረጃ ለሰዎች ለዛውም ወጥተው ለምነው የኔ ቢጤ እንኳን ሲለምነን እየፈራ እየተሳቀቀም ይለምነን የኔ ቢጤ አለ እና ወጥተው ለምነውን ምናምን ሳይሆን እኛ ራሳችን ችግራቸውን ተረድተን በሩቅም በቅርበትም በተለያዩ መረጃዎች ያንን ነገር አግኝተን ነው ቤታቸው ድረስ ሄደን እየሰጠን ያለ ናቸው። አካባቢያቸው ድረስ ሄደን እየሰጠን ያለ ናቸው። ግን የምናሳየው ፊታቸው የምናስገርፍበት መንገድ ግን በጣም የሚያሳስብ እና የሚያስጠላ ነገር ነው። እርግጥ ነው በጣም ብዙ ሰዎች በድብቅ የሚሰጡ በድብቅ በጎ ነገር የሚሰሩ እነሱ አምላካቸው እና ያ የሚታገዘው ሰው የሚያውቁ ከጀርባችን ብዙ አጋዦች፣ ብዙ ጠንካራ፣ ብዙ ደስ የሚሉ ልባቸው ንጹ የሆኑ ሰዎች አሉ። እኔ ነኝ እኮ የማይሉ የማይፎልሉ የማይኩራሩ እኔ ነኝ ያውቁ እንኳ እኔ ነኝ እኮ እንደዚ ያደረኩለት እንደዛ ያደረኩለት የማይሉ በውስጣቸው ያን ክፉ ቀናችንን አብረውን የሚያሳልፉ የሚረዱን የሚያግዙ ብዙ ሰዎች አሉ። ሌሎችም እንደዚሁ በተለያየ መንገዳቸው ላይ አካባቢያቸው ላይ ሰፈራቸው ላይ ሳይቀር በድብቅ ብዙ በጎ ስራዎች የሚሰሩ አሉ። ለእነዚህ ሰዎች አክብሮትና ምስጋናችን መቼም ላቅ ያለ ነው። ግን ደግሞ ምን አይነት ትውልድ ነን እስክንባል ድረስ የምናደርጋቸውን ነገሮች ሁሉ የሰዎችን ማረጋገጫ መንፈልጋለን። እንደነዚህ አይነቶቹ ነጠል ያለ ሌላ በሽታ ህመም አለ እና እሱን ነው ማነሳው። ሀሳቤ እዚህ ነገር ላይ የሚያርፍ ሳይሆን እንደነዚህ አይነት ነገሮች ለሚያደርጉት ለሚሆኑት ነገር ከበጎ አድራጎት ከስጦታ ጭምር የሰዎችን አድናቆት እና የሰዎችን ማረጋገጫ የሚፈልግ ህመም። ስለዛ ነው እንድናውራ የፈለኩት። በእርግጥ እናም አሁን ላይ ደግሞ የሚያስገርም ሰዎች ራሱ እና ያለን የሆነ በጎ በጎ ስራዎች መልካም መልካም ነገሮች ሲያደርጉ በድብቅ ሸልሙኝ ላ የሚለዋሉ አሉ፣ ሸልሙኝ እውቅና ስጡኝ የሚለዋሉ። ያን ነገር ደግሞ በአንድም በሌላ መንገድ የሚያመቻቹም አሉ። ከዛም አልፎ ተርፎ ደግሞ የሆነ የሰሩትን ስራ በጎ ያደረጉትን ነገር ክብረ በዓሉ ላ የሚያዘጋጃሉ የሆነ ፕሮግራም አዘጋጅተው ምናምን፣ እንደዚህ ያደረግኩበት እንደዚህ እንደዚህ እንደዚህ እያሉ ማለት ነው እና ይሄ ነው ስር የሰደደ ሕመም ማለት ይሄ ለራስ የሚደረጉ ነገሮችን ሁሉ ለሌሎች ሳይሆን፣ እኛ በጎ ስለሆንም በጎ የማድረግ ፍላጎት፣ በጎ የማድረግ አባዜ ስላለብን ብቻ ሳይሆን በዛ ውስጥ ራሳችንን ገንብተን ማለፍ፣ ራሳችንን ማሳወቅ፣ እውቅና ማድረግ፣ ምንድነው ርካሽ ተወዳጅነትን ማትረፍ፣ ማረጋገጫ መፈለግ እነዚህ ነገሮች ናቸው እና ሌሎችን የሚያነጽ እስከሆነ ድረስ ሌሎችን ለማነጽ ሌሎችን ለማነሳሳት ሌሎችን እንዲበረቱ እንደኛ እንዲሆኑ ፈልገን የምናደርጋቸው ነገሮች ከሆኑ እነዛ መልካም ናቸው፣ ይደገፋሉ። ግን ደግሞ ለእያንዳንዱ ድርጊታችን አጨብጭቡልኝና እና አውቅና ነው የምንፈልግ ከሆነ ማረጋገጫ ነው የምንፈልግ ከሆነ አሁን ቀጥዬ የማነሳቸው ችግር ያለባቸው ናቸው የሚሆኑት። እርግጥ ነው ልጆች ሆነን የሆነ እድሜ ላይ ሆነን ለምንሰራው ስራ አራሚ እንፈልጋለን፣ አረጋጋጭ እንፈልጋለን፣ አጋዥ እንፈልጋለን፣ ኮትኳች እንፈልጋለን። ያ ተፈጥሯዊ የሆነ የእድገት ሂደታችን ነው። በአንጻሩ ደግሞ ሙሉ ሰው ሆነን ትልቅ ሆነን ይሄንን ነገር የምንፈልግ ከሆነ ማረጋገጫ፣ ማጨብጨብ፣ ልክ ነው የሚባል ለምንበላውም፣ ለምንጠጣውም፣ ለምንሄድበትም፣ ለምንለብሰውም፣ ለምንቀባውም፣ ለምንናገረውም እና ለሁሉም እኛነታችን የሰዎችን ማረጋገጫ የሰዎችን አድናቆት ይሁንታ የምንፈልግ ከሆነ እሱ ደግሞ ሌላ የአይምሮ መታወክና የውስጥ መቀንጨርን የሚያመላክት ነው። እድገትን የሚያመላክት አይደለም እና ይሄ ከራስ ማንነታችን ውጭ እንድንሆን ያደርገናል። በራስ መተማመናችን ማጣታችንን ማሳያ ነው። ኃላፊነትን የጥፋተኝነት ስሜትን መቀበል አለመፈለግ ነው። ትችቶችን መቀበል አለመፈለግ፣ የሰዎችን ሙገሳ ብቻ መፈለግ፣ የሰዎችን አድናቆት ጭብጨባ፣ እነዚህን ነገሮች ብቻ ከመፈለጋችን የተነሳ የሰዎችን ማረጋገጫ እንፈልጋለን፣ ይሁንታ እንፈልጋለን። በሉ አድርጎት አሁን ተናገሩ ይሄንንማ በዩ ይሄንንማ አድርግ እንዴ ምናምን እንድንባል የሚገፉን ምክንያቶች እንፈልጋለን እና የዛ ምክንያት ደግሞ ትልቁ ችግር ያለው ውስጣችን ነው። ውስጣችን በእንዲህ አይነት ህመም ተጠቅቷል። ይሄ ደግሞ ዝም ብሎ አይመጣም። ከልጅነት በምናሳልፋቸው ሁኔታዎች ይሆናል። እንደዛውም ደግሞ ሳናቀናው ሳናስበው ልማድ ሆነብን እዛ ነገር ውስጥ የምንገባ እና የሆነ ሰዓት ላይ የሆነ ሁኔታ ላይ መተማመናችንን በራስ መተማመናችንን ስለኛ ያለን ምልከታ ሙሉ ለሙሉ እንድናጣ ያደረገን አንድ የውስጥ አደጋ አለብን እና ያንን የውስጥ አደጋችንን ብንችል ፈልገን ራሳችንን ማገዝ ራሳችንን ማገዝ የምንችል ከሆነ ፈልገን ያንን መፍትሄ ማምጣት ከኛ አቅም በላይ ከሆነ ይሄ ነገር እኮ በዛብኝ ብለን ራሳችንን የምናውቀው የምንፈትሸው ከሆነ የምንረዳው ከሆነ ደግሞ ሌሎች አጋዦችን መፈለግ የስነ ልቦና ሐኪሞችን ማማከር ማየት ራስን መፈተሽ ተገቢ ነገር ነው። በየትኛውም መንገድ በየትኛውን ሚዛን ሁልጊዜ የሰዎችን ማረጋገጫ መጠበቅ መፈለግ እኛነታችንን ማጣት ነው። ራሳችንንም ከመገንባት ይልቅ ወደ ማፍረስ የሚወስደን ነው እና ሄዶ ሄዶ ሄዶ ከፍተኛ የሆነ አደጋ ውስጥ ነው የሚከተን። እኛም ብቻ አይደለም ለምንም ነገር ጥሩ ሁኔታዎች አይሰማንም እና እኔ አንድ የማቃሰው ነበረች እንደ ጎረቤት ሆና በቃ ስቃዬን ነው የምታበላኝ። እንዳጋጣሚ አንድ ግቢ ውስጥ የምንኖር ጎረቤት የነበረች ተከራቸው ነው በፊት ማለት ነው። እና ስቃዬን ነው የምታሳየኝ ማለት ይቻላል። በቃ ሊጥ እንኳን ስታቦካ ሳትጠራኝ አታቦካ። የሆነ እሷ እኔ በማውቃት እኔ በምመሰክርላት መንገድ እጅግ እጅግ በጣም ባለሙያ ጎበዝ ሴት ናት። ግን ያንን ብቃቷን ያንን ሙያዋን ያንን ማንነቷን ይዛ እንኳን ከሷ ያነሱ ከሷ ምን ያሉ ሰዎችን ሳይቀር ለምትሰራው ለምትጨምረው ቅመም ለምት ለምታፈላው ውሃ ማለት ይቀለኛል የሰዎችን ማረጋገጫ የሰዎችን ይሁንታ ትፈልጋለች። ልብስ ስትገዛ፣ የቤት ዕቃ ስትገዛ፣ ማ ሌላ ታሪክ ነው። በቃ እኔ ከዛ የሆነ ሰዓት ላይ እች ሴትዮ ምን እየሆነች ነው ወደ ማለት ደርሽ ነበረ። ከረጅም ጊዜ በኋላ ነው እንደዚህ አይነት ችግር ያለባቸው ሰዎች እንዳሉ ያወቁትና ይሄ ባለማወቅ አንዳንዴ የሚደረጉ ነገሮችን ብቻ ሳይሆን እንዲሁ ለሚሰሩት ስራ ለሚያደርጉት ነገር በራሳቸው መተማመን የሌላቸው፣ በራሳቸው እርግጠኝነት የማይሰማቸው ምንም ማድረግ የማይችሉ መልበስ የማይችሉ የሆነ ቦታ መሄድ የማይችሉ ውሳኔ መወሰን የማይችሉ እንደነዚህ አይነት ሰዎች የሰውን ማረጋገጫ የሰውን ፍላጎት የሚያራምዱ የራሳቸውን ትተው አንዳንዴ የሚያምርባቸውን እራሳቸው ያውቁታል እኮ። ልክ እንዳልሆነ እያወቁ እንኳን የዛ ነገር ተጠቂ ስለሆኑ እከሌ ያለው ነው ልክ ብለው ሚደመድሙ፣ እከሌ የሰጡ አስተያየት ነው ትክክል ብለው የሚደመድሙ እና ከመነሻዬ ላይም እንደ ትዝብት ላነሳ የወደድኩት የሰውን ማረጋገጫ መፈለግ፣ እንደዚህ አይነት ሰዎች ስታዩ በዙሪያችሁ በማህበራዊ ሚዲያ ምናምን ስታዩ እከሌ ምን እየሆነች ነው? በቃ እኛ ኮ እሷ ባትለንም እሱ ባይለንም እኮን በቃ የሚሰራው ነገር እንደዚህ ነው እንደዛ ነው እያለን ከአይምሯችን ጋር አንዳንዴ እንጫውታለን እናወራለን። እና እነዚህ ሰዎች ላይ የማይፈረድባቸው አሉ። በዚህ ሁኔታ ውስጥ እየተራመዱ በዚህ ስቃይ ውስጥ ያሉ እኛ የምናየው እኛ እንደውም ትናንሹን ነገር ይሆናል። እና በቤታቸው፣ በህይወታቸው፣ በግል ማንነታቸው ውስጥ ደግሞ ከዛ የባሰ የተቃወሰ ሁኔታ ውስጥ ነው ያሉት፣ የተቃወሰ ነገር ውስጥ ነው ያሉት። አድንቁኝ፣ አጨብጭቡልኝ፣ አመስግኑኝ፣ እንደዚ ያርጉልኝ፣ እንደዛ ሆኑልኝ ሲሉ እነዚህ ሰዎች በእርግጠኝነትም የተዛባ የአይምሮ የስነልቦና ችግር አለባቸው ማለት ነው። ክትትል የሚፈልግ ሕክምና የሚፈልግ ደረጃ ውስጥ ነገር ውስጥ ናቸው እና አንፈርድባቸውም ብቻል። የቅርብ ሰዎች የምንባል አብረናቸው ያለን ሰዎች የሆነ መፍትሄ እንዲያመጡ እንዲያገኙ ማድረግ አለብን። እንደዛ በጣም ስንረዳቸው እነሱ ራሱ የሚረዱት ቆይተው ዘግይተው ስለሆነ ስለማያውቁት ማለት ነው እና አንዳንዶች እንደውም ጅን ይመስሉናል ራሱ የሆነ ሞኛ ሞኛ አይነት ነገር ይመስሉናል። እና ይሄ ደግሞ የግድ ዝቅተኛ ቦታ ላይ የሆነ ሰፈር ውስጥ የምታውቁት ሰው ብቻ አይደለም። በትልቅ ደረጃ የምታውቁት ሰው ራሱ በባለስልጣን ደረጃ የምታቁት፣ በትላልቅ ስራዎች የምታውቁት የስራ ኃላፊያችሁ ሊሆን ይችላል። ብቻ በተለያዩ መንገዶች የምታውቋቸው ሰዎች የዚህ ነገር ተጠቂ ነው የሚሆኑት እና ልናዝንላቸውን በእርግጥ ይገባል። በውስጣቸው በጣም የተሰቃዩ ዋጋ እየከፈሉበት ነው ያሉት። እኛ የሆነ የተጃጃሉ ሞኝ ቢመስሉን እንኳን እነሱም በራስ መተማመናቸውን እያጡ ማንነታቸው ተቆጣጥሯቸው ከችግር ጋር የተያያዘ ነው እና እኚህ ጥሩ ነገር መስሏቸው የሚያደርጉ የሆነ የሆነ መንገድን ለማለፍ ዝና በመፈለግ ምናምን የሚያደርጉ አይደሉም። ግን በትንሹ ሕይወታችን በዙሪያችን እንኳን ያ ማንነት ያ ባህሪ የሰዎችን ማረጋገጫ የሰዎችን አድናቆት ጭብጨባ እላፊ መፈለግ እላፊ መሻት ምስጉንነትን በጣም መፈለግ ራሱን የቻለ በሽታ ነው በእርግጥ ሁላችንም መመስገን መወደ ስለሰራነው ስራ አድናቆት ሲቸረን ስንከበር ስንሸለም ደስ ይለናል እንወደዋለን ግን በግድ አድርጎት ደግሞ እያልን ቅስቀሳ እያደረግን ምንሰራትን ጥቂት ነገር እንቅፋት የምታክል ነገር ሳይቀር እያስጮህን እያጋነንን እዛ ደረጃ ላይ ካለን ህመሙ ነው የሚበዛው። ህመሙ ነው ከፍ ብሎ ያን ሰው የተቆጣጠረው። ለዛም ነው እንደዛ የሚሆኑት ማለት ነው። እና እኚህ ሰዎች ያሳዝናሉ። በራስ እግር መቆም አይችሉም። ጥፋታቸውን መሸከም አይችሉም። ስለ ራሳቸውም ስለ ግል ህይወታቸውም ብዙ ማረጋገጫን ይፈልጋሉ። አድናቆትን ያለዛ መኖር አይችሉም። ያለዛ ጩኸት፣ ያለዛ ጭብጨባ፣ ያለዛ ሽብሸባ መኖር አይችሉም። እና ተጋግጠው አፈር ድሜ በልተው የሆነ ነገርን ለማድረግ ለማምጣት ይጥራሉ። እኛ በአደባባይ የምናያቸውን ነው ልንል የምንችለው። በቤታቸውን በአካባቢያቸውን በሰፈራቸውን ውስጥ ግን እንደዛ ነው የሚሆኑት፣ በጣም መወደስ መመስገን መፈለግ ማለት ነው። እና ትክክለኛ ለጋሾች፣ ትክክለኛ ሰጪዎች፣ ትክክለኛ በጎ አድራጊዎች መልሱን ከማን እንደሚያገኙት ያውቃሉ። ከእያንዳንዱ ሰው አይደለም፣ ከእያንዳንዱ ሰው አድናቆት ሳይሆን ከየት እንደሚገኝም ያውቁታል እና እንደነዚህ እንደነዚህ አይነት ሰዎችን ቀደም ብዬ ብ ያለው በአካባቢያችሁ ሲኖሩ፣ አጠገባችሁ ሲኖሩ ብቻ በግልጽ ልታርሟቸው፣ ልታስተካክሏቸው፣ ልትፈትሿቸው ብትጥሩ ከትዝብታችሁ አልፋችሁ ከመታዘብ እንደ ሩቁ ሰው ከመሆን አልፈን ተርፈን ለነዛም ሰዎች ጤናቸው የሚመለስበትን ሁኔታ ማመቻቸት መልካም ነው በጎ ነው እላለሁ። እዚህ ሐሳብ ላይ የምትሰጡት አስተያየት ካለ እንድትሰጡልኝ እያልኩኝ ለዛሬ ያስቦላችሁ ሐሳብ በዚሁ አበቃለሁኝ። ፈጣሪ በነገራችሁ ላይ ሁሉ ይቅደም። ቸርቆዩኝ